ዘማሪ አስፋው መለሰ ስለ ጋርድ መታጀብ ምን አለ? በተለይ አገልጋዮች በጋርድ የምታጀቡበትን በማስመልከት በእንዲህ መልኩ ገልጸዋል። አናጋብደን ቀለል ነው ምንነው በዚህም በዚህም ታጅበን አንገባም ምንም አስፋው መለሰ በኢትዮጵያ ታሪክ ከተከሰቱት በኢትዮጵያ ፕሮቴስታንት እምነት ተከታዮች ዘንድ ከፍተኛ ተወዳጅነት ተወዳጅነትና አክብሮት ያገኘ ዘማሪ እንደሆነ በርካቶች ይገልጹታል። አስፋው መለሰ ብዙ ውጣውረዶችን ያሳለፈ ከሕይወቱ ጋር የተቆራኘና ዘማሪዎችንም ያለፈበትን ሕይወት ዙሪያ የዘመረበት በጣም ለየት የሚል ዝማሬ እንዳለውና በተለይ መልእክቶቹ በርካቶች እንደተባረኩበት ከዚህ በፊት ሲገልጹ ነበር። ዘማሪ አስፋው መለሰ ስለ ነቢያት በጋርድ የምታጀቡትን በማስመልከትም ነው አጠር ባለ መልኩ ሲተችና ሀሳቡን ወይም አቋሙን የገለጸው። ነቢያቶችስ ወይም በከፊል ደግሞ ልክ ናቸው፣ ነቢያቶች መታጀብ አለባቸው በማለትም በርካቶች፣ ለደህንነት ሲባል ነቢያት መታጀብ አለባቸው በማለትም የሚደግፉትም እንዳሉ ይታወቃል። አስፋው መለሰ አቋሙን ገልጸዋል። በነቢያት ዙሪያ የምታጀቡበት ልክ አይደለም፣ በማለትም ነው በአቋሙ የገለጸው። ሚኪ ነኝ አብሬያቸው ቆየሁት። ወቅታዊና አጭር መረጃዎችን ሰብስክራይብ በማድረግ ሚኪ ታቦር እንፎን መከታተል ይችላሉ። ሰላም ቆዩልኝ።